ጌታ በኢየሱስ ክፉ ከሆነው ቆሻሻ ከሆነው ቅዱስ ካልሆነው ነገር እየለየ ቅዱስ ወደሆነው ፍቅሩ ወደ ፍቅሩ ልጅ መንግሥት ጌታ አሁንም አሁንም ነፍሳችንን እንዲያፈልሳት ካጎበጠን ነገር እኛ ከማንወደው ነገር በደል ከሆነ ነገር እንቅፋት ከሆነብን ነገር ቁስለት ከሆነብን ነገር በፍቅሩ እንዲዳስሰ ፍቅሩን እንደ ዘይት እኛ ውስጥ እንዲሞላ የማያየው ነገራችን እንዲያይ ይቅር የማይለው ነገራችን ይቅር ማለት እንዲችል በምሕረት እንድንመላለስ በእግዚአብሔር መንግስት በሙላት እንድንወጣ እንድንገባ። አቤቱ ጌታ አሁን ፍቅርህን እንድትሞላ ፍቅርህን እንድታድለን እንደገና ለእኛ ያደረግከውን ፍቅርህን በልባችን እንድታፈሰው እንድትገልጥልን በልባችን ፍቅርህ ጢም ብሎ እንዲሞራ ዛሬ ወደ አንተ እንመጣለን። ጌታ ሆይ ይህንን መጠማት ስለሆነልን ይህንን ስላደረክልን እጅግ አድርገን እናመሰግንሃለን። አንተን እንድንፈልግህ፣ ፍቅርህን እንድንፈልግ በአንተ ፍቅር መጠመቅ ስለፈለግን ይህንን ያደረክልን መፈለግንም ማድረግንም በእናንተ ውስጥ የምሰራ እኔ ነኝ ያልከው አንተ ስለሆንክ እጅግ አድርገን እናመሰግንሃለን። አሁንም አሰልጥነን፣ በመንግስት የፍቅር ሰዎች፣ የፍቅር ልጆች አደርገን ፍቅር የሚታይብን ፍቅርን የምንመሰክር ፍቅር ልክ መዓዛው እንደሚሸተት ነገር ጌታ ሆይ ዝም ብሎ ፌክ የሆነ ነገር ሳይሆን ሪል አንተን የሚመስል አንተኛን እንደወደድ ጌታ ሆይ ሌሎችን መውደድ የምንችል እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንድትዋደዱ እንደሚል ቃል ጌታ ሆይ አቤቱ ጄኒውን የሆነ ፍቅር በእኛ መካከል እንድታገኝ፣ አሮጌውን ነገር እንዳታስወግደው ጌታ ሆይ ሻጠር ያለበትን ነገር ሁሉ እንድታስወግደ፣ ፌክ የሆነውን የሚመስለውን ነገር ሁሉ አስወግደ፣ ያንተን ጌታ ሆይ ጄኔውን የሆነውን ፍቅር እንድተክልብን ከኛ ውስጥ ጌታ ሆይ ሚፈልቅ ናቹራል የሆነ ፍቅር እንድታገኝ፣ ወደ አንተ እንጣለን። ስለረዳህ እናመሰግንሃለን። አሁንም ጎብኘን፣ በብዙ ጎብኘን ጌታ ሆይ በቃናን ህል ሰለችናንልህም ጌታ ሆይ በብዙ ጎብኘን፣ በንግግርህ በቃልህ ጎብኘን። እናመሰግንሃለን፣ መሰግንሃለን፣ እንወድሃለን። በጌታችን በኢየሱስ ክርስቶስ ቅዱስ ሀያው ስም አሜን። መጽሐፍ ቅዱስ ፍቅርን ተከታተሉ ይላል። አንደኛ ቆሮንቶስ ላይ ከሁሉ የሚበልጣውን መንገድ አሳያችኋለሁ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽሮኛል። ትንቢት ቢኖረኝ ሚስጥርን ሁሉ እውቀቱን ሁሉ ባውቅ ተራሮችን ምስካፍል ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝ ይላል። እዚህ ጋር የገረመኝ ድሆችንም ልመግብ ያለኝን ሁሉ ባካፍል፣ ማካፈል ፍቅር ነበር የሚመስለኝ፣ ግን ከማካፈልም በላይ የሆነ ነገር ነው ማለት ነው ፍቅር። ይሄ እንጃ እኔ ምን አይነት እንትን እንደሆነ። ፍቅር ይታገሳል፣ ቸርነትንም ያደርጋል፣ አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል። ምድራችን ዝም ብዬ ሳስበው ትውልዱ በፍቅር የተጠማ ይመስለኛል። የሚፈልገውን አያውቀውም እንጂ ሰው እያላወቀው ይመስለኛል እንጂ በጣም ፍቅርን የተራበ የተጠማ ይመስለኛል። ለበሽታው መድኃኒት ፍቅር ነው ብዬ ነው። ማለት ማንኛውንም አይነት ተስፋ መቁረጥ፣ ማንኛውንም አይነት ትራውማ፣ ማንኛውንም አይነት ቁስለት፣ የነፍስ ዝለት፣ የነፍስ ድካም፣ የነፍስ ጭረት ፍቅር መሸፈን ይችላል። ፍቅር መፈወስ ይችላል። ፍቅር መድኃኒት ነው የሚል እምነት አለ። ፍቅር ሰዎችን የተጠቁ ሰዎችን አቢዩዝ የተደረጉ ሰዎችን በተለያየ መንገድ ያለፉ ሰዎችን ይሄ ፍቅር ሲገለጥላቸው ይሄ ፍቅር ልባቸው ውስጥ ሲገባ፣ የማይተውት ነገር የለም። ይቅር የማይሉት ነገር የለም። በደልን አያስቡም፣ አይቆጡም። እንደውም ፍቅር የኃጢአትን ብዛት ትሸፍናለች ይላል። እና ፍቅር የሆነ ግማሽ የሆነ እይታ የለውም። የጥላቻ እይታ የለውም። ሰዎችን ሲያይ ጉድለት ያለባቸውን ሰዎች እንኳን ሲያይ በፍቅር የተሞላ ሰው በፍቅር ነው የሚሄድ፣ በምህረት ነው የሚሄድ። ምን አይነት ምን አይነት ነገር ነው ይሄ ፍቅር የሚባለው ነገር? ፍቅር በምንም አይገዛም። ፍቅር በምንም አይሸጥም። ፍቅር ለሆነ ዲቫይን የሆነ ኔቸር ያለው ነው። በዛ ክልል ውስጥ በእግዚአብሔር መንግስት ውስጥ ያለ ሰዎች ሁሉ የሚያስፈልጋቸው ከሚበሉት ከሚጠጡት ነገር በላይ የሚያስፈልጋቸው ነገር ነው። ጤነኛ የሆነ ፍላጎት ነው። ጤነኛ የሆነ ለሰው ልጅ የሚያስፈልግ ነገር ነው እና የምንሸቀጠው አይደለም፣ የምንገዛው አይደለም። በዋናነት ደግሞ ከምንም በላይ ከእግዚአብሔር ውጭ የምናገኘው አይደለም። ሰላም ጤና ይስጥልኝ። እንዴት ናችሁ የቻናሌ ተመልካቾች? የጌታ ጸጋና ሰላም ከሁላችሁ ጋር በያላችሁበት ይሆንልኝ። እንደተለመደው የጌታን ሐሳብ በልቤ ውስጥ የሞላውን ነገር ላካፍላችሁ ደግሞ ዛሬ መጥቻለሁ። በያላችሁበት ጌታ የምትረዱበትን ጥበብ ማስተዋል ይስጣችሁላለሁ። ዛሬ ጌታ ቢፈቅድና ቢረዳን እንድናየው የፈለጉት ሀሳብ ስለ ፍቅር ነው፣ ስለ እግዚአብሔር ፍቅር ነው። ይሄ ሰዎች ሁሉ የሚጠሙት ፍቅር፣ ሰዎች ሁሉ የሚራሙት ፍቅር፣ ኢቨን መሆን ያልቻሉት እራሳቸው ወይ ክፉ ሊሆኑ ይችላሉ፣ ወይ አቢዩዝ የሆኑ ሰዎች ሊሆኑ ይችላሉ፣ ሊድኑበት ስለሚችለው የእግዚአብሔር ፍቅር፣ ስለማይለወጠው የእግዚአብሔር ፍቅር ማንነታችንን አይቶ ሳይሆን በቃ ሊለወጥ ስለማይችለው ስለ እግዚአብሔር ፍቅር፣ እኛን አይቶ የእኛን ሁኔታ አይቶ ስለሚያፈቅረው ሳይሆን አጋፔ ስለተባለው ስለ እግዚአብሔር ዘላለማዊ የሆነ ፍቅር ስለማይለወጡ ፍቅር ነው እንድናወራ የፈለግኩት። ከዚህ በፊት ስለ እግዚአብሔር ጽድቅ ሸር አድርጊያችኋለሁ። የእግዚአብሔርን ጽድቅ ስንፈልግ ጽድቁን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና እንደሚለው ፍቅሩን ራሱ በልባችን በመንፈስ ቅዱስ ስላፈሰሰ ተስፋው አያሳፍረንም ይላል ሮሜ አምስት አምስት ላይ ፍቅሩን ሲክ ማድረግ እግዚአብሔር እግዚአብሔር የሰጠን መንግስት ወይ ደግሞ ከምን አይነት ዓለም ወደ ምን አይነት ዓለም ነው ያመጣን ስንል ከጨለማ ከጨለማው አገዛዝ ወደ ፍቅሩ ልጅ መንግስት አፈለሰን ይላል ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላልና ይሄ ፍቅር የምንለው ነገር ሰዎች ሁሉ የሚጠሙትና የሚፈልጉት ኢቨን ማፍቀር የማይችሉ ሰዎች ራሱ ፍቅርን ይፈልጋሉ፣ መፈቀርን ይፈልጋሉ። ከመሰረታዊ ፍላጎት በላይ የሆነ ፍላጎት ነው ፍቅር በሰው ዘር ውስጥ ማለት ነው። እንግዲህ ብዙ አይነት ፍቅር አለ። የእናት ፍቅር አለ፣ የወዳጅ ፍቅር አለ፣ የሴትና ወንድ የሚዋደዱበት አይነት ፍቅር አለ። ስለ እንደሱ አይነት ፍቅር አይደለም። አሁን አንዳንድ ፍቅር አለ፣ ልከክልኝ ልከክልህ አይነት ነገር፣ አድርግልኝ ላድርግልህ አይነት ፍቅር አለ። ወይም ደግሞ የሚገዛ የሚሸጥ ፍቅርም አለ፣ አለማዊ የሆነ ሰዎች ውለታ ስለዋሉልን በውለታቸው ተይዘን በቃ ወደድናቸው የምንለው አይነት ፍቅር። ይሄኛው እንደዚህ አይነት ፍቅር አይደለም። ፍቅር በምንም አይገዛም። ፍቅር በምንም አይሸጥም። ፍቅር ለሆነ ዲቫይን የሆነ ኔቸር ያለው ነው። በዛ ክልል ውስጥ በእግዚአብሔር መንግሥት ውስጥ ያለ ሰዎች ሁሉ የሚያስፈልጋቸው ከሚበሉት ከሚጠጡት ነገር በላይ የሚያስፈልጋቸው ነገር ነው። ጤነኛ የሆነ ፍላጎት ነው። ጤነኛ የሆነ ለሰው ልጅ የሚያስፈልግ ነገር ነው እና የምንሸቀጠው አይደለም፣ የምንገዛው አይደለም። በዋናነት ደግሞ ከምንም በላይ ከእግዚአብሔር ውጪ የምናገኘው አይደለም። ራሱ ከእግዚአብሔር ጋር ያለ በእግዚአብሔር ስንሆን፣ በመንግስቱ ስንሆን በእኛ በልባችን ውስጥ ሞልቶ የሚትረፈረፍ የሚፈስ እና ዛሬ ላይ በዚህ አሁን ባለው ጊዜ አሁን ባለው ትውልድ ላይ ዝም ብዬ ሳስተውል የፍቅር ረሃብ፣ የፍቅር ጥያቄ፣ የፍቅር ጩኸት ያለ ይመስለኛል። ምክንያቱም ከዚህ በፊት ብያችሁ እንደነበረው ሰዎች በኃጢአት ተጨማልቀዋል። ሰዎች በኃጢአት መፀነስ ብቻ አይደለም በሄሬዲቲካሊ በዘር ኃጢአተኞች መሆን ብቻ አይደለም። እቺ የተቀላቀልንባት ዓለም እቺ የተቀላቀልንባት ምድር አቢዩዝ ራሱ የምታረግ ዓለም ራሱ ሲስተሙ አቢዩዝ የሚያረግ መስማት የሌለብንን ስንሰማ፣ ማየት የሌለብንን ስናይ፣ መሄድ የሌለብን ቦታ ስንሄድ ማለት ልክ ተንከባካቢ እንደሌለው ጋርደን ተንከባካቢ እንደሌለው እርሻ ነፍሳችን ብዙ እንክብካቤ አልነበራትም። በተለይ ደግሞ በእኛ ሀገር ኮንቴክስት እና በጣም ብዙ አይነት የነፍስ ቁስለት የነፍስ ዝለት የነፍስ ህመም የገጠመን ሰዎች ነን ዛሬ ክርስቶስ የደረሰልን ይህንን ነፍሳዊ ጠባሳ ይህንን የነፍስ ይህንን የነፍስ ጩኸት ምንድን ነው ሊያነዝበው የሚችል ምንድን ነው ሊፈውሰው የሚችል መድኃኒቱ ምንድን ነው ሊሆን የሚችል ብለን ስናስብ አንድና አንድ ብቻ መፍትሄ ሆኖ ያገኘሁት የእግዚአብሔር ፍቅር ነው ፍቅር እውነተኛ የሆነው ፍቅር እኛ መወደድ መቻላችን በማይለወጠው በእግዚአብሔር ቃሉን በማያጥፈው በእግዚአብሔር መወደዳችን ያን ፍቅር በእኛ ሞልቶ መፍሰሱ ከዚህ ከደረሰብን ነገር ነፃ ያወጣናል ብዬ አስባለሁ። ኦፍኮርስ ጌታ ነፃ እያወጣን ነው፣ ጀምሮታል። ፍቅሩን የገለጠልን አንድያ ልጁን እስከ መስጠት ድረስ አይደለ? የእግዚአብሔር ፍቅሩን የገለጠልን ፍቅሩ ኦልሬዲ ተገልጦልናል። ይህ ፍቅር እየበዛ የሚሄድ ነው። በመጽሐፍ ቅዱስ ፍቅርን ተከታተሉ ይላል፣ አንደኛ ቆሮንቶስ ላይ ከሁሉ የሚበልጠውን መንገድ አሳያችኋለሁ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮው ናስ ወይም እንደሚንሸዋሸው ጽናጽሮኛል። ትንቢት ቢኖረኝ ሚስጥርን ሁሉ እውቀቱን ሁሉ ባውቅ ተራሮችን እስካፈል ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ፍቅር ግን ከሌለኝ ምንም አይጠቅመኝ ይላል እዚህ ጋር የገረመኝ ድሆችንም ልመግብ ያለኝን ሁሉ ባካፈል ማካፈል ፍቅር ነበር የሚመስለኝ ግን ከማካፈልም በላይ የሆነ ነገር ነው ማለት ነው ፍቅር ይሄ እንጃ እኔ ምን አይነት እንትን እንደሆነ ፍቅር ይታገሳል ቸርነትንም ያደርጋል አይቀናም፣ አይመካም አይታበይም የማይገባውን አያደርግም የራሱንም አይፈልግም አይበሳጭም በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖችን ቢሆኑ ይቀራሉ፣ እውቀትን ቢሆን ይሻራል። እምነት፣ ተስፋ ፍቅር፣ እነዚህ ሶስቱ ጸንተው ይኖራሉ። ጸንተው የሚኖሩ ነገሮች ማለት እምነት፣ ተስፋ ፍቅር፣ ጸንተው ይኖራሉ። ጸንተው ከሚኖሩትም በላይ ደግሞ ከነዚህም የሚበልጠው ፍቅር ነው ይላል ጌታ አይኖቻችንን ከፍቶ ስለ ፍቅር ይግለጥልን፣ ማስተዋል ይስጠን። እኔ ይሄ መሻት ወደ ልቤ ሲመጣ ስለ ፍቅር፣ በቃ ስለ እግዚአብሔር ፍቅር ማሰብ ሲጀምር በጣም ነው ደስ ያለኝ። ምክንያቱም ነገሩ በዚህ ጌታ በፍቅሩ አሁንም ሊጎበኘኝ ነው ማለት ነው። አሁንም የተጥለቀለቀ፣ አሁንም ጢም ያለ የሞላ የፍቅር እንትን ውስጥ ሊያስገባኝ ነው ማለት ነው ብዬ ነው ያሰብኩ እና ወደ እናንተም ሸር ለማድረግ የመጣሁበት ምክንያት ምንድን ነው? በእንደዚህ አይነት ማንኛውንም አይነት ተስፋ መቁረጥ፣ ማንኛውንም አይነት ትራውማ፣ ማንኛውንም አይነት ቁስለት፣ የነፍስ ዝለት፣ የነፍስ ድካም፣ የነፍስ ጭረት ፍቅር መሸፈን ይችላል። ፍቅር መፈወስ ይችላል። ፍቅር መድኃኒት ነው የሚል እምነት አለ። ፍቅር ሰዎችን የተጠቁ ሰዎችን አቢዩዝ የተደረጉ ሰዎችን በተለያየ መንገድ ያለፉ ሰዎችን ይሄ ፍቅር ሲገለጥላቸው፣ ይሄ ፍቅር ልባቸው ውስጥ ሲገባ የማይተውት ነገር የለም። ይቅር የማይሉት ነገር የለም። በደልን አያስቡም፣ አይቆጡም። እንደውም ፍቅር የኃጢአትን ብዛት ትሸፍናለች ይላል እና ፍቅር የሆነ ግማሽ የሆነ እይታ የለውም የጥላቻ እይታ የለውም። ሰዎችን ሲያይ ጉድለት ያለባቸውን ሰዎች እንኳን ሲያይ በፍቅር የተሞላ ሰው በፍቅር ነው የሚያይ፣ በምህረት ነው የሚያይ። ምን አይነት ምን አይነት ነገር ነው ይሄ ፍቅር የሚባለው ነገር እና ምድራችን ዝም ብዬ ሳስበው ትውልዱ በፍቅር የተጠማ ይመስለኛል። የሚፈልገውን አያውቀውም እንጂ ሰው እያላወቀው ይመስለኛል እንጂ በጣም ፍቅርን የተራበ የተጠማ ይመስለኛል። በሽታው መድኃኒት ፍቅር ነው ብዬ ነው ማስበው እና ፍቅርን ያልተጠማ ወደ ፍቅር የማይጮህ ማን አለ? ዛሬ እንግዲህ ፍቅር ስንል ከዚህ በፊት ብያቸዋለሁ፣ ወንድና ሴት የሚዋደዱበትን አይነት ፍቅር አይደለም። ወይም ደግሞ በሆሊውድ እንደምናየው አይነት ሙቪ አይነት ፍቅር አይደለም። ይሄ ለየት ያለ ሰውን የሚፈውስ የሚያሻግር ንጹህ የሆነ ፍቅር ነው። ሰውን ለተፈጠረበት ዓላማ ሊያኖር የሚችል ምንድነው? ሰዎችን ሰዎችን እንኳን ለመውደድ የምንችለው ከዚህ ፍቅር ተነስተን ነው። ዝም ብሎ ሰው የራሱ ፍቅር ሰው ካልኩሌሽን እንዲህ ባደርግለት እንዲህ ያደርግልኛል የሚል ካልኩሌሽን የበዛበት ፍቅር ነው ያለው እንጂ ከእግዚአብሔር ውጭ ማፍቀር አንችልም። እና በእግዚአብሔር ዓለም በእግዚአብሔር ክልል ውስጥ ስንሆን የምናደርገው ነገር የምንችለው ነገር ነው እንጂ በራሳችን አንዳች ልናደርግ አንችልም። ወንድሞቻችንን እህቶቻችንን ልንወድ የምንችለው በእግዚአብሔር ፍቅር ነው ከሱ ጋር በመሆን ነው። በሱ ዓለም ውስጥ በመሆን ነው። በራሳችን ምንም ነገር ልናደርግ እንዳንችል ተረድቻለሁ። በዚህ ጊዜ በእግዚአብሔር ዓለም ውስጥ በእግዚአብሔር ክልል ውስጥ በመንግሥቱ ውስጥ በዚህ በፍቅሩ ልጅ መንግስት ውስጥ እስካልሆንን ድረስ የእኛ የራሳችን የሆነ የፍቅር ኤለመንት የለን። የእኛ የራሳችን የሆነ ሰዎችን ይቅር የምንልበት ልብ የለን። ይቅር ባይ የሆነ ብቸኛ ጌታ ነው። የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ እስከመጸለይ የካዱት ስለ ሰው ዘር ልጅ ራሱን አሳልፎ የሰጠው ጌታ ኢየሱስ ክርስቶስ ብቻ እውነተኛ ፍቅር ነው። ከእሱ ጋር ስለሆን ብቻ ይህንን እውነተኛ የሆነ ፍቅር መሞላት፣ መልበስ፣ መግለጥ ይሆንልናል እና መጽሐፍ ቅዱስ ፍቅርን ተከታተሉ ይላል። ፍቅርን መከታተል ይሆንልን። የዛሬው መልእክቴ ፍቅርን መከታተል፣ ፍቅርን መፈለግ፣ በፍቅር መመላለስ ፍቅርን መልበስ ፍቅርን ልበሱት፣ የሚል ክፍል አለ እና መልበስ ይሆንልን እላለሁ። እግዚአብሔር በልጁ ከጨለማው አገዛዝ ወደ ፍቅሩ ልጅ መንግስትን ያፈለሰን እውነተኛ ፍቅር፣ ከዚህ መንግስት ውስጥ ውጭ የለም ሌላው በሙሉ ፖለቲካ ነው። እና ጌታ በዚህ ይመስጠን በዚህ እውነት ይምራ ነፍሳችንን ይለው ውጣት በጌታ በኢየሱስ ክፉ ከሆነው ቆሻሻ ከሆነው ቅዱስ ካልሆነው ነገር እየለየ ቅዱስ ወደ ሆነው ፍቅሩ ወደ ፍቅሩ ልጅ መንግስት። ጌታ አሁንም አሁንም ነፍሳችንን እንዲያፈልሳ ካጎበጠን ነገር፣ እኛ ከማንወደው ነገር፣ በደል ከሆነ ነገር፣ እንቅፋት ከሆነብን ነገር፣ ቁስለት ከሆነብን ነገር በፍቅሩ እንዲዳስሰ ፍቅሩን እንደ ዘይትኛ ውስጥ እንዲሞላ የማያየው ነገራችን እንዲያይ ይቅር የማይለው ነገራችን ይቅር ማለት እንዲችል በምህረት እንድንመላለስ በእግዚአብሔር መንግስት በሙላት እንድንወጣ እንድንገባ አቤቱ ጌታ ሆይ ፍቅርህን እንድትሞላ ፍቅርህን እንድታድለን እንደገና ለኛ ያደረግከውን ፍቅርህን በልባችን እንድታፈሰው እንድትገልጥልን በልባችን ፍቅርህ ጢም ብሎ እንዲሞላ ዛሬ ወደ አንተ እንመጣለን። ጌታ ሆይ ይህንን መጠማት ስለሆነልን፣ ይህንን ስላደረክልን እጅግ አድርገን እናመሰግናለን። አንተን እንድንፈልግህ ፍቅርህን እንድንፈልግ በአንተ ፍቅር መጠመቅ ስለፈለግን ይህንን ያደረክልን መፈለግንም ማድረግንም በእናንተ ውስጥ የምሰራ እኔ ነኝ ያልከው አንተ ስለሆንክ እጅግ አድርገን እናመሰግናለን። አሁንም አሰልጥነ በመንግስት የፍቅር ሰዎች የፍቅር ልጆች አድርገን ፍቅር የሚታይብን ፍቅርን የምንመሰክር ፍቅር ልክ መዓዛው እንደሚሸተት ነገር ጌታ ሆይ ዝም ብሎ ፌክ የሆነ ነገር ሳይሆን ሪል አንተን የሚመስል አንተኛን እንደወደድ ጌታ ሆይ ሌሎችን መውደድ የምንችል እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንድትዋደዱ እንደሚል ቃል ጌታ አቤቱ ጄኒውን የሆነ ፍቅር በእኛ መካከል እንድታገኝ አሮጌውን ነገር እንዳታስወግደው ጌታ ሆይ ሻጠር ያለበትን ነገር ሁሉ እንድታስወግደው ፌክ የሆነውን የሚመስለውን ነገር ሁሉ አስወግደህ ያንተን ጌታ ሆይ ጄኔውን የሆነውን ፍቅር እንድተክልብን ከኛ ውስጥ ጌታ ሆይ ሚፈልቅ ናቹራል የሆነ ፍቅር እንድታገኝ ወደ አንተ እንመጣለን። ስለ ረዳህ እናመሰግንሃለን። አሁንም ጎብኘን፣ በብዙ ጎብኝን ጌታ ሆይ በቃናን ህል ሰለችናን ልህም ጌታ ሆይ በብዙ ጎብኘን፣ በንግግርህ በቃልህ ጎብኘን። እናመሰግናለን፣ እንወዳሃለን። በጌታችን በኢየሱስ ክርስቶስ ቅዱስን ሀያው ስን አሜን። ስለሰማችሁ ያመሰግናለሁ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን።